ስሚ ሆነ ውስጥ ከገባሁ ማነው በቃ መጣሁኝ። እንዲመጣ ግን ይሄ ልግ ነው መሆን ያለበት። እየጠበቅን ነው። እኔ እዚህ ጋ ቆሜያለሁ። ምናልባት ቻንሱን ከሰጡኝ ይዣት እንደሄድ ግን ይዘዋት ሊሄዱ ነው አልቀርብ ነው የምትሄደው

እነሱ ራሱ ስራቸው ሆኖባቸው እንጂ አልተዋጠላቸውም። ወላሂ እነሱ ራሱ እንጠብቃለን፣ እኛም እነ ቦታውን ስለማና ስለማላውቀው እንትና እየወሰዱኝ ነው፣ እነ ይሳ ቀድሞኝ እየሄዱ ነው። እና እንጠብቃለን ማለት የምትደርሽበትን አውቀን ነው የምንተኛው፣ አክስቴ። አልተዋጠላቸውም ማለት ምንድን ነው? ምንም እንዳላደረገች ልጅቷ ያውቃሉ። ልጅቷን እንደ ሴት ፖሊስ ሆኜ ምናምኗ አይቀር ነው የተፈተሰችው። በዛ ላይ እንግዲህ አምስት ሺህ ሰርቀኝ ነበር ከዚህ በፊት ስትል በመሀል ነው የገባውኝና ብላ አቅል በጭንቅላት አምስት ሺህ የሰረቀች ሴት እንዴት ታስቀምጫለሽ? እንደገና ደግሞ አለች፣ ስወጣ ከቤት ሁለት ቀለበት እዛ ጋር አድርጌ ነበረ። ኖ ሁለት ቀለበት እዛ ጋር አለ፣ ስመጣ እንዳላጣ ብያት ነበር። እዛ ጋር እንዳስቀመጥኩ አስታውሳለሁ። እስኪ ከሰራተኞቻችን ላይ ልጆቻችንን ጥለን እየወጣን፣ አንቺ እንዴት ነው ሁለት ቀለበት አደራ የምትይው? በምን አሰብሽው? እንደገና ስትመጪስ እንዴት አጣሽው? እስከዛሬ ሁሌ ስትወጪ ይሄን ነበር ምት? ሴትዮዋ ልጠመጥምባት። ሴትዮዋም ማደረች፣ የሴትዮዋ ልጅ ናት። የሆነ ልጠመጥምባት የፈለገችው ነገር አለ። ሁለት አበሻ ሰራተኞች አሉ፣ እነሱንም ጠይቀዋቸዋል ፖሊሶቹ። ምንም ነገር እንደሌለ ነው ምንም፣ በቃ ውሸታምነታቸው እንደሞ ያሳወቁት። አምስት ሺህ ሰርቃን እያወቅን ያስቀመጥናት የሚለው ይሄ ራሱን የቻለ በቃ የሌለ ታሪክ ነው።

ይሄ አሪፍ ሀሳብ ነው ታሜ ያመጣው። ሲጀመር ገብቼ ድምቀት መፍጠር መጀመሪያ፣ ልጅቷ መብቷ ይከበርላት፣ ተደብድባለች፣ አይታይላት። በቃ አሁን እዚህ ጋር አንድ ትምህርት ውሰዱ። ፖሊስ ቤት ውስጥ መግባት አይችልም። ግን ምንድነው ደፋል መደኔ የእሳት አደጋው ምንድነው የሚባለው? ታሜ ድገመው እነሱ ቤት መግባት ይችላሉ። አዎ እነሱ ገብተው በር መስበር ይችላሉ። እያችሁ የተሸወድነው እዚህ ጋር ነው ነው ቀደም አሁን ዋናው ይኸውልሽ የስርቆቱ ነገር፣ እሱ ማለት ኢንሻአላህ ይደርስበታል ማለት ነው። ግን አሁን ደብዳቤ ስለደረሰባት የሷ መብት ሴትዮዋ ማለት መታሰርም አለባት ነው እናንተና እየመሩኝ እንደው ዳዴ ነው የሚሉት እየሰማሁኝ ነው። እዚህ ጋር አለ ንዳው፣ አይዞህ። እኔም ነዳለው አልፈራም። ሴት ናት ብሎ ነው መሰል ይሳቀስ ብሎ ነው የሚነዳው። ማለት ቅርብ ነው፣ ብዙ ሮቅ አይደለም ያለብን ችግር የለም። ወይ ጉድ ተመስገን ብቻ። እንኳን እዚህ እንኳንም ለደረሰች እመቤቴን እንኳንም እዚህ ደረሰች። ፈጣሪ ተመስገን። ቢያንስ ራሱ እነሱ ጋር መድረሱ አንድ ትልቅ ነገር ነው። ዋናው ነገር እንኳን ከነዚህ አውሬዎች ወጣች፣ በቃ ዋናው እሱ ነው። በጣም ብትታሰር ይሻለን። እግዚአብሔር የሰው ልጅ በቁሙ ሰቀቀን

ይኸው አሁን ወጠናል። ከቡሌስ ጣቢያ አሁን ወደ ሐኪም ቤት ይወስዷታል። ሪፖርት ትደረጋለች። ሪፖርት ማለት ነው መክሰስ እንዳለባት ነገርኳችሁ። ያው ኪዞን የሚከፈቱ ጠዋት አሁን በአምቡላንስ መጥቶ ነው የሚወስዳት፣ ወደ ሀኪም ቤት ፉል ሪፖርት ትደረጋለች። ፉል ቼክ ማለት ነው። ኦኬ እሺ፣ ገባሽ? በቃ እነሱ ማለት በቀላሉ መንገድ ሊጨርሱት ነበረ። ላይክ ከላስ ቪዛ እንድንክንስልላት ቪዛ ካንስሌሽን የምንሰጣት እና ትውጣ። ኖ ኖ ኖ፣ ለምን መብቷን ማግኘት አለባት። አንገቷን ለምሳሌ እዚጋ የሆነ እንደዚህ እስክራች ምናምን ነገር አለ። ገባሽ? የደረሰባት ድብደባ ስላለ የሰው መብት ግዴታ ማግኘት የታለ ባት አልহামዱሊላ አንያ እዚ አገር ማለት ያ ህግ ያለበት ሀገር ነው ማንኛውም ሰው አጥፈቱ ከሆነ የራሱን ጥፋት ግዴታ ዋጋው ማግኘትም አለበት ሶ አሁን ነው ኦሬዲ ወጣናል ከፖሊስ ታዲያ እነሱ ከትንሽ ደቂቃ በኋላ ይወዛታል ወደ ቤት ማለት ነው ነገር እናንተ ትሄዳላችሁ ያ ያ ሞርኒንግ ላይክ 8 ሰዓት ምናምን እንመጣለን ችግር ላይ ካላስ ኦኬ በቃ አለቀ ያ በቃ ኦሬዲ ሱን አስተካክሎታል። አሁን በግዴታ እንዲወስዱ አድርጓቸዋል። ነገ ጧት ኤት ኦክሎክ ደርሳለሁ እዚህ እንድትመጪ ብሏል። ስምንት ሰዓት ላይ እመጣለሁ ኢንሻአላህ። ምንም ችግር የለም። ጨራርሰን ጫራርሰን ኢንሻአላህ እታዩ እው እዛው ጋር ጣዩ እናቴ እሱ ጋር ጣዩ። ላስቲው ጨርሰናል። ያናስ ይሄው ጉዱ ነው እንጂ ምን ንኪዮ አለ። ተመልከቱ፣ እቃዋ ከኋላ ሞልቶ ይሄው ይታያችኋል። ምንድን ነው ይሄ ሁሉ? እኔ ምን አውቃለሁ። ኑሮ ነው የመሰረትሽው? ምንድን ነው የመሰረትሽው? በዛ ላይ ግን ልጅቷ ልንገራችሁ፣ ግርፍ የሚያስፈልጋት ናት። በፍጹም የሰው ንግግር አትሰማ። እንዴት በጣም ታስቸግራለች ሴትዮዋ። እየተንቀጠቀጠች ነው፣ አንቺ ልትሞት ነው። ምንም ፈርታ አይደለም። ያናድዳል። ሰው ሲሸነፍ ያናድዳል እንጂ ፍራታ አይደለም። እንፍራታ አለ እንዴ። በሉ ልዘጋ ነው ካሜራ። ኤኒዌይ እቃዋን ተቀብዬ እየሄድኩኝ ነው። እሺ አለቀ። ሴትዮዋ ምንድን ነው የሚያንቀጠቀጣት ንዴት ያለባትን እልህ እናት እየሳቱን። ልጅቷ እየተንቀጠቀጠች ነው ብታይ፣ መንቀጥቀጥ ለምን አልደበደብኩም ነው፣ ለምን ለምን ተቀደምኩ ነው። ገባሽ? ጉልበቷ ላይ ሰው ወድቃ ነው፣ ወድቃለች ጉልበቷ ላይ የሌለ እንትን ተቋቁሯል። እሷም አንቺን እራሷ በራሷ ቀጥቅጣ ነው ያደለውም ትላለች። ሁለታችሁም አንድ አይነት ሆሻችሁ። ለማንኛውም ይኸው በቃ ይዘና ስሄድ ነው ይዤ ስሄድ ነው። እንኳን ሰላም ወጣችሁ። እግዚአብሔር መልካሙን ሁሉ ላይ ግጠምሽ እናቴ። መድኃኒዓለም ካንቺ ጋር ይሁን። አይዞሽ፣ በርቺ። አዎ፣ እሰምታችኋለሁ እና ወይዘሮ ሳራ ሚውት አታድርጉ እንጂ። አሎ፣ ሚውታችሁን አንሱ። ጣሁኒትን አስወጫታለኝ እ እንትን ላከ መሬ ስላሳየች በልውወጡ። እዛው እንደለመዳችሁት ቤታችሁን ክፈቱ እና ተገሳሰጡ። እግዚአብሔር ይስጣችሁ፣ ልጅቷ እንኳን በሰላም ተገላገለች። እንደለመዳችሁት እዛው ጀማችሁን ስብስብ አድርጋችሁ ተገሳሰጡ። ልናገር፣ አዳምጡኝ ጋይሶችዬ፣ እኔ ልገባ ፈልጌ አልነበረም። ስሜን ሲያነሱ ሼር ተደረገልኝ፣ ከዛ ዘልዬ ወሬ አለ ብዬ ብገባ ብገባ እዚህ ጉዳይ ላይ ደረስኩኝ። እኛ የለመድ ነው እዚሁ በዚሁ አሉባልታ መላላስ ነው። የጀማ ስራ ውስጥ ነው ያልገባም እግዚአብሔር ይመስገን። ያው ፎቴን አብራችሁ ቀላቅላችሁ ፖስታችሁኛል፣ ይሁን ለዛሬ፣ ይሁን ለሌላ ቀን፣ እንዳፖስቱኝ አደራችሁን። እኛ የሚያምርብን እጣናችንን ስናጫጭስ ስንመራረቅ ወር ያሉ ዋልታ ካለ ዝም ብለን በስሱ ላስላስላስ ስናደርግ ነው እዛው በጀማ ተሰብስባችሁ ጉዳያችሁን አስፈጽሙ እኔን ለቀቅ አድርጉ ይኸው ነው እግዚአብሔር ይስጣችሁ አለቀ በይ ሁልሽም ሁልቁልቅእ ይኔ ማር እንዴት ናቸው አለው አንቺ ደግሞ ምን ቀረ ማስታወቂያ እንዳስር ያስወርድሻለሁ በቤታችሁ በቤታችሁ በቤታችሁ፣ አትምጡብኝ፣ አልፈልግም፣ አትምጡብኝ። ልታነቃቁኝ ነው? ኔ ተውኝ፣ እግዚአብሔር ልኑርበት ትንሽ ትንሽ። የዛሬን ብቻ ደግሞ በኋላ ጉጂ ቤት ሰምተን ነው ብለው ነገር እንዳያመጡብኝ። አንቺ እሺ የትኛውም ዓለም ሆናችሁ የአየር ቲኬት ከዳኒ ትራቨል የምትፈልጉ ባይሬ ዋትስአፕ ቁጥር ያለ አናግሩኝ። የትኛውም ዓለም ሆናችሁ በትራንዚትም ሆነ በቀጥታ በስነ ስርዓት ቆርጠን እንልካቸዋለን። ውጪ እያመሰግናለሁ እዚሁ ከዱባይ አጥም እንደ የትኛው ዓለም እንደ አሜሪካ ምናምን ስልጥን ያሉ ናቸው። ኦንላይን ላይ ይቆረጣል። ምንስ ነውሽ ነው ካናዳ ምናምን እኮ ሲስተሙን ያውቃሉ። አረብ ሀገር አለ አይደለ? ሳውዲ፣ እንደዛ በገልፍና በሚድል ኢስት ነው የሚባለው። ራሴ ነኝ ከነሳልኩት ፓስፖርት ተቀብያለሁ። እየሄድን ያለነው የሀያ አራት ቀን ደሞዟንና ሻንጣዋን ልንረከብ ነው ከዛ እቤት ገብተን ሄደን እንተኛለን ነገን እቃ የሰጠቻትን አንቺ ልጅቷ ወደ ስምንት ዘጠኝ ሻንጣላት የት ራሱ እንደሚገባ አላውቅም የሰጠቻትን እቃ በጠቅላላት ተቀበለቻት ላይላ ለና አንቺ አሮጌ ጫማ አልቀረም ስትቀበላት የት ነው ያለች ወጣለች ማሜ ላላላ እንዴት ስእንዴት ተጨኑታላችሁ ታዲያ እንዴ የቻልነውን እንጭናለን፣ መቀመጫውም ላይ እናደርጋለን እንጂ። ሲጀመር ቆሻሻ ቆሻሻውን ተይ፣ ዝም ብሎ መጎተት የለም ብያታለሁ። እኔም ጋቢውም ቦታ የለም። እስኪ አልሀምዱሊላህ ማለት ነው። ብቻ ግን በጣም ነው የሚገርመው፣ ሁሉ ጊዜ የወንድምየው የሌላኛ ኖ የባሏ የተፋታችው ባሏ ሰራተኛ ያልሰጠቻት ኢንፎርሜሽን የለምሽ እንዲያሉሽ እንዲያሉሽ እያች እያንዳንዱን ነገር እየተረጎመች እኛ እዚህ የምናወራውን እንዳለ እንዳለ አንድ በአንድ እቤት ውስጥም ያሉት ሰራተኞች እየለቀቁ ነው። አንደኛዋ አመት ምንድነው? አመት ከምናምን አንደኛዋ ደግሞ አራት ወር ነው አምስት ወር እንትን ያልተሰራላት ወይ የሚናገሩት ለመወደድ ብለው እኮ ነው። እኛ የመሰለን ነገሩን ሲሉ፣ ይቺኛዋ እዚህ ያሉት ልጆች ነበር የመሰሉን። ነው የባልየው ሰራተኛ ናት። ነገሪው ሾካካ ነጋ። አንቺም ትደው ያለሽ ኡኡ እያልሽ ጠብቂ። ወይኔ ግን አበሻን አውቃታለች ልጅቷ። ለማሚ ማን ነው እቺ? የባሏን የባሏን ሰራተኛ ጊዜ ቅጣትኛ ከማንም ጋር አንነጋገርም አንደራደርም። ጊዜ ጊዜ አለ። ደጉ እግዚአብሔር ቃል አለው ዝም ብሎ ያናስ። ቴንክ ዩ ጉዱ ነው እንጂ ምን ቴንክ ዩ አለ። ተመልከቱ እቃዋ ከኋላ ሞልቶ ይሄው ይታያችኋል። ምንድን ነው ይሄ ሁሉ? እኔ ምን አውቃለሁ። ኑሮ ነው የመሰረትሽው? ምንድን ነው የመሰረትሽው? በዛ ላይ ግን ልጅቷ ልንገራችሁ ግርፍ የሚያስፈልጋት ናት። በፍጹም የሰው ንግግር አትሰማም። እንዴት! በጣም ታስቸግራለች ሴትዮዋ። እየተንቀጠቀጠች ነው። አንቺ ልትሞት ነው። ምንም ፈርታ አይደለም። ያናድዳል። ሰው ሲሸነፍ ያናድዳል እንጂ ፍራት አይደለም። ምን ፍራት አለ በል ሁሉ ዘጋ ነው፣ ካሜራ። ኤኒዌይ እቃዋን ተቀብዬ እየሄድኩኝ ነው። እሺ፣ አለቀ። ሴትዮዋ እንደሚያንቀጠቅጣት ንዴት ያለባትን እልህ እናትዬ ሳትሆን ልጅቷ እየተንቀጠቀጠች ነው ብታይ። መንቀጥቀጥ ለምን አልደበደብኩም ነው፣ ለምን ለምን ተቀደምኩ ነው። ገባሽ? ጉልበቷ ላይ ሰው ወድቃ ነው፣ ወድቃለች። ጉልበቷ ላይ የሌለ እንትን ብሏል፣ ጠቋቁሯል። እሷም አንቺን እራሷ በራሷ ቀጥቅጣ ነው ያደለውም፣ ትላለች። ሁለታችሁም አንድ አይነት ናቸው። ለማንኛውም ያው በቃ ይዘና ሲሄድ ነው ይዣ ሲሄድ ነው። እንኳን ሰላም ወጣችሁ። እግዚአብሔር መልካሙን ሁሉ ላይ ግጠምሽ እናቴ። መድኃኒዓለም ከአንቺ ጋር ይሁን። አይዞሽ፣ በርቺ። እሰምታችኋለሁ እና ወይዘሮ ሳራ ሚዩት አታድርጉ እንጂ አሎ፣ ሚዩታችሁን አንሱ። ቃሽወጣሙኒትን አስወጫት አለኝ እኮ እንትን ላከ ስላሳየች መሪ ስላሳየች። አዎ በሉ ወጡ። እዛው እንደለመዳችሁት ቤታችሁን ክፈቱ እና ተገሳሰጡ። እግዚአብሔር ይስጣችሁ። ልጅቷ እንኳን በሰላም ተገላገለች ው እንደለመዳችሁት እዛው ጀማችሁን ስብስብ አድርጋችሁ ተገሳሰጡ። ትላንትና ወሬ ልናገር፣ አዳምጡኝ ጋይሶች። የኔ ልገባ ፈልጌ አልነበረም፣ ስሜን ሲያነሱ ሼር ተደረገልኝ። ከዛ ዘልዬ ወሬ አለብኝ ብዬ ብገባ ብገባ እዚህ ጉዳይ ላይ ደረስኩኝ። እኛ የለመድ ነው፣ እዚሁ በዚሁ አሉባልታ መላላስ ነው። የጀማ ስራ ውስጥ ነው ያልገባም፣ እግዚአብሔር ይመስገን። ያው ፎቶዬን አብራችሁ ቀላቅላችሁ ፖስታችሁኛል። ይሁን ለዛሬ ይሁን ለሌላ ቀን እንዳትፖስቱኝ፣ አደራችሁ። እኛ የሚያምርብን ዕጣ ናት። ይኸው ወጣለች። እሺ ጋይስ እንዳይዘጋባት መሪ እንዳታሳይ ማለት ነው። አሁን ይሰማል? አሁን ይሰማል? አሁን ትራንስሌሽን ተቀብያለሁኝ። ራሴ ነኝ የከነሳኩት ፓስፖርት ተቀብያለሁ። እየሄድን ያለ ነው። የ24 ቀን ደሞዟንና ሻንጣዋን ልንረከብ ነው። ከዛ እቤት ገብተን ሄደን እንተኛለን። ነገ እንገናኛለን። ማታ ልቤ ነው። አመሰግነው ጌታን። ዘመናችሁ ይባረግ በእውነት ለምን በእውነት ትለያላችሁ። አይዞሽሽና እአ በአምላክ በደንብ ፎቶ አንሱን እንደዚያ በጣም ደስ ብሎኛል እውነት እውነት የምርቃት ደረሰ ደረሰ መቼ ቀን ምርቃቴ ከፊት እሺ፣ ቀደም አልኩሽ ሙኒትዬ፣ ቀደመ መድኃኔዓለም፣ ቀደመ ኪዳነ ምሕረት። ዛሬ በእለ ተቀኗ እንደው ጋይሶችዬ፣ በስማም የትላንትናውን ጭንቅ፣ እንኳን ልጅቷን የት ወይ ሄዱ? ንገሩን ለጋይስ ላይ ምኬ እናመሰግናለን፣ መሰግናለን ከኛ ጋር ለነበራችሁ ሁሉ የዱባይ ኮሚኒቲዎች የዱባይ ኮሚኒቲዎች በጣም እናመሰግናለን። ፈጥናችሁ ደርሳችኋል። የወገናችሁን ጩኸት ሰምታችሁ በቃ ኤምባሲ ማለት እንደዚህ ነው። ቦታው ላይ ተገኝታችሁ የዱባይ ፖሊስ ሁላችሁንም እናመሰግን። በቃ ለዚህ ጥሩ ህይወት መትረፍ ምክንያት የሆናችሁ ወጣችሁ የሄዳችሁ የዱባይ ፖሊሶች፣ እንዲሁም ማሚ የዱባይ ኮሚኒቲና ሁላችሁን እናመሰግናለን። ከተባበርን ይሄንን እኛ በቃ ማርያምን ትማታ ገዝት ላይ የነበረው ሁሉ ሲንቀጠቀጥ ነበር። ማውራት ሁሉ አቅቶ ነበር። ሁላችንም ጉቺ ማፋ ተሳስሮ ሁላችንም የምንለው ነገር ጠፍቶብን ነበር። ምክንያቱም ጉቺ እንዳትል ጉቺ ካለችበት ሩቅ ነው። ሳሬ ካለችበት ሩቅ ነው። ቅርብ ትንሽ ማሚ ብቻ ነበረች። ስለዚህ እግዚአብሔር ይመስገን በቃ ዋና መስረፏ ነው። ለእናት ለአባቶቿ እንኳን ተረፈች።

ይድረሰልሽ አለ ይበልሽ ፈጣሪ በልጆችሽ ያስደስትሽ የነካቱ ሁሉ የለመለመ ይሁን የሄድሽበት ሁሉ የተባረከ ይሁን ያየሽ ውደድሽ ቃልሽ ይሰማ እንደዛሬ ጠዋት ፖሊሶቹ ደንገጥ ገጥ እንዳሉ ጸዩሽ ጸዩሽ ይደንግጡ! የስ ይበሉሽ ሀድር ይበሉ ከማም ይበሉ በወራሽ ቁጥር ቃልሽ ይሰማ ግንባርሽ ይፈራ እናቴ የሳጭሁኝ የተቀብ ከድንገተኛ አደጋ ይጠብቅሽ ወጥቶ መቅራት ይጠብቅሽ የሰው ፊት ከማየት መጣች ደግሞ ከመባል ይጠብቅሽ። እሰይ መጣሽ ጀመረች ደግሞ እንዳይሉሽ እንዳንዳንድ ዘዎች። አሜን። እህቴ ለአንቺም ለሁላችሁም የሚሆኑ ምርቃቱ አሜን፣ አሜን።